አሰላሙ አለይኩም ወራህመቱላሂ ወበረካቱ የዲላይ ተከበራችሁ፣ የፋፊ ሳይንቲ ዩቲዩብ ቲክቶክ ድባሳዎች እንደናችሁ ደህና ናችሁ? አልሐምዱሊላህ ማለት ነው። እና ይሄን ያክል ቆይ፣ ራሳቸውን ጠልተውታል። አይን ላይ በርበሬ ይደፋል እም በእንኩልም አያቃጥለውም ምዲ፣ ይሄ የጌም እንትን ጥም ያለበት ሰውዬ ማለት ነው። አሁን ይሄ በዚህም አሁን በሱ ቤት ዋው ጀግና ነው። ማሻአላ ማሻአላ፣ አህመር ከብት ይኮን ይሁንት ማለት እንዴት አይኑን ያጠፋል በራሱ ጊዜ ማለት ነው። አሁን በሱ ቤት ጀግና ምናምን ነገር እያጫወተው ነው ማለት ነው። ምናልቢቀርበት አይኑ እኮ ደግሞ በርበር ይመስሉ ለላዚም ታጥቦት ምናምን ነገር ሲያስፈራ። ይሄ ጌም እኮ የማይሰራው የለማ ወይ አዳሚ ወይ አዳሜ ነቀለ እኮ ነቀለ እኮ ህዝብ አሁን በእሱ ቤት ጥሩ ስራ እየሰራ ነው። የቅጣት ጅል ማለት ነው። ነገ ጧት ራሳቸውን እንትን ሳይሉ አይቀሩም። እነዚህ ራሳቸውን ስጦ ሳይወጡ አይቀሩም። ወይኔ ወይኔ ወይኔ ወይኔ! አህ፣ እንደዚህ ያለው ማለት ነው። ቆይ ቆይ ቆይ፣ እንደዚህ ያለው ሙዚቃውን ላለ መስማት እታተው አለው አለ ደሞ

ነገጧት ደግሞ ገመድ ያንጠልጥለው አንገታቸው ከቶ ይመጣሉ። ማለት ስልጠና ተጀምሯል ብዬ ነው። መቼም ይሄ ቲክቶክ ማይሰራው ሳራ ያለውም ብዬ ነው። እንግዲህ እ ሊያሳብዳቸው እኮ አበሻ በጥፊ ነበር። አንዴ መጋጨት እንዴዝ አይኖ እንደጨፍ ሆነ ማለት ነው። ጧ ያረገው ሁለተኛ አያደርግም ነበር። ወይ አጠገቡ አለመሆን ነው የሆነ ደም እኮ ሽንት ቤቱ ውስጥ ሆኖ ነው እንደዚህ። በርበሬውን ምናምን ቆይ እነሱ ሰፈር ማለት ነው እነዚያ ሰፈር ማለት ነው አስቤዛ ረክሷል ማለት አስቤዛ ረክሶባቸው ዛረክሶባቸው ነው እንጂ እንደዚህ አያደርጉም ነው ብቻ እ አስቤ ዛ ቢወደድባቸው በርበሬና እንደዚህ ምንድን በርበሬና ዘይት እንደዚህ አናቱ ላይ ደፋ። ይሄ አናታ ማለት ነው ለማንኛውም የሚመቻችው አዳሜ ያው ኑሮ ረክሶባችኋል ማለት ነው። ኑሮ ሲወድድበት ምስሉ ሲያለቅሱ ነበር የምናየው ማለት ነው። ለማንኛውም ሰብስክራይብ እና ሸር እያደረጋችሁ ላይክ እያደረጋችሁ በተዘብ ያልሆናችሁ በተዘብ ሁኑ ማለት ነው። አበረታቱኝ ያው ማለት ይሄንና ይጅ የመጣው ማለት እንትን ማለት አይደለም ግን፣ እናንተን እንድታበረታችሁኝ እፈልገዋለሁ ማለት ነው። አዲስ ጀማሪ ነኝ። በተዘብ ያልሆናችሁ በተዘብኑ። በተረፈ ባላችሁበት ሰላማችሁ ይብዛልን። ሀገራችንን አላህ ሰላም ያድርግልን። ሀይር ሰላም አሌኩም ወራህመቱላህ ወበረካቱ